እያደገ ነው። አንዳንድ ግምቶች አራተኛ ወይም አምስተኛ ትልቁ የክርስትና እምነት በመላ ሀገሪቱ በዚህ ነጥብ ላይ በፍጥነት እያደገ ነው። ስለዚህ ኦርቶዶክሳዊ አሁንም እየጠነከረ ነው። ብዙ ወጣት አሜሪካውያን እያገኙትና ወደሱ እየጎረፉ ነው። እኔ እንዳልኩት እያደገ የመጣ ክርስቲያን ነው ቤተ እምነት። ስለዚህ በሀገሪቱ ውስጥ 10 እስከ 12 ሚሊዮን የሚደርስ የኦርቶዶክስ ክርስቲያኖች አሉ። የመጀመሪያው የክርስቲያን ኦርቶዶክስ ሚስዮናውያን በ17ቶቹ መገባደጃ ላይ ወደ አላስካ መጡ። ስለዚህ ይህ የተለየ አካል አይደለም። የኦርቶዶክስ ክርስቲያኖች ከተመሠረተበት ጊዜ ጀምሮ በዚች ሀገር እንደነበሩ ግልጽ ነው። በመጨረሻ ኮሌጅ ውስጥ ወደ ሴሚናሪ ለመሄድ ወሰንኩ። እናም እኔ ፓስተር ሆንኩ በፕሪስታን ቤተ እምኔቴ ውስጥ እቅዴ ሆነ። እንደ ፍልስፍናና ሃይማኖት ትምህርቱን ወሰድኩ፣ ይህ እንደሚያዘጋጅልኝ በማሰብ እነዚያን ጥናቶች በሚያደርጉበት ጊዜ ያንን መንገድ ለመውሰድ ስለ ክርስትና ታሪክ አንዳንድ ትምህርቶችን ወሰድኩ እና ይህ በእውነት መጀመሪያ ነበር የኦርቶዶክስ ቤተ ክርስቲያን ሀሳብ አእምሮዬን ከፍቷል። አእምሮዬ ለዚህ እውነታ ክፍት መሆን ጀመረ። የቀደመችው ቤተክርስቲያን የምታምንበትን፣ የቤተክርስቲያን አባቶች ያመኑትን፣ የኦርቶዶክስ ቤተክርስቲያን አሁንም የምታምነው የኔ የፕሮቴስታንት ቤተክርስቲያን በጣም የተለየ ነበር፣ እንደ ስነ መለኮታዊ መሰረት ነበረ።

የ16 ዓመት ልጅ ሳለሁ መጽሐፍ ቅዱስን አጠና ነበር። በተጨማሪም የመጀመሪያ ክርስቲያኖች ከሐዋርያት የተቀበሉትን ታሪክን ጭምር። ታዲያ መስመሮች የሚያመለክቱት ጥንታዊቷ የኢትዮጵያ ኦርቶዶክስ ተዋህዶ ነው። ትኩረቴንም በጣም ሳቡ። የዘጠኙንም ቅዱሳን ታሪክ አነበብኩ። በጣም ወደድኩት። ጓደኞቹም ስለ ኢትዮጵያ ይነግሩኝ ነበር። የጻድቃኖች ህይወትን በጣም አስገረመኝ። እግዚአብሔር በዚህ ሃይማኖት ውስጥ እንዳለ አመንኩ። ለመጀመሪያ ጊዜ ወደ ኢትዮጵያ የሄድኩት እንደ አውሮፓ አቆጣጠር በ2013 ነበር። የአውሮፓውያኑ አቆጣጠር በ2020 በላሊበላ አማኑኤል ቤተክርስቲያን በዕለት አማኑኤል በስመ ክርስትና ወልደ አማኑኤል ተጠመቁ።

ለእኔ ትልቅ ነገር ነበር። ዳግመኛ እንድሳሳት አልፈልግም ነበር። እኔ ባለውበት በአዲሱ ዘመን ተሳስቼ ነበር። እኔ የማመን መስሎኝ ለማወቅ እና ለመሆን ብቻ እውነትን መለማመድ ነው። በመጨረሻ እኔ እንዳልሆንክ ተረዳሁ እና በዚህ ሰፊ የፕሮቴስታንት ክርስትና መንገድ መጓዝ፣ ብዙ ቤተ እምነቶችና ነገሮች ባሉበት የመለማመድ የማመን መንገዶች፣ ይህ ለእኔ ትልቅ ነገር ሊሆን ይችሏል ትልቅ ወይም እውነት ካልሆነ ወደ ኦርቶዶክስ ቤተ ክርስቲያን ለመምጣት ነው። ስለዚህ ምርመራ ሳላደርግ አልሄድም ነበር። ይህ ቦታ ምን እንደሆነ እና ምን እንደሚያምኑ እና የበለጠ መመርመር በጀመርኩ ቁጥር የበለጠ እርግጠኛ ሆንኩ። ሌላ በሰጠው ትምህርት ያው ያደግኩት ፕሮቴስታንት እምነት ተከታይ የሆኑ ቤተሰቦች ውስጥ ነው። ሪል ያው እኔ ራሴ ሳላቀራ ሱ ቤተሰብ ፕሮቴስታንት እምነት ተከታይ ነበሩና ያው ስታርጊ ደግሞ የእምነትሽን ቤተሰብ ያለውን እምነት ይዘሽ ነው የምትሄጂው። ገባ የነበረው ልጅ እያለው መታራሙ ለእንጌል አጥቢያ ቸርች የሚባል አለ ከልጅነት የጀምሮ እዛ ነበር ምከታተል የነበረው አምልኮም ስርዓት ሁሉ ነገር እዛ ነበርና ያው እያለ ያለ ራሴን እስከማቀበት ወይ ደግሞ የሆነ ሰዓት ወደዚህ እምነት እስከመቀየር ድረስ ፕሮቴስታንት ነበርኩኝ። በፊት አብረሃቸው እዛ ስታገለግል ወይም እዛ አብረሃቸው የነበሩ ልጆች አሁን ላይ ሲያዩክ ምንድን ነው የሚሉክ? ትገናኛላችሁ? የመገናኘት እድል ውስጥ ነበራችሁ? በጣም ምን ይሏል። አይ በጣም ብዙ ነገር ትበያለሽ። ከብርሃን ወደ ጭለማ ገባ፣ ወደ ጭለማ ህይወት ውስጥ ነክ ተመለስ። አቤት እንደውም የሚባለው የሆነ ሳት ልክ እምነት ቀየረኝ ወደ ኦርቶዶክስ በገባው ሰዓት ማዘር እራሱ ትለኝ ነበር። ስትሞት ያኔ ቀኔ በመንግስት ተሰማት እያልኩኝ አድነኝ አድነኝ ብትለኝ እንኳን አላደነኝ ከቤተሰብ እንደዚህ አይነት ነገር ይጀምራል። ያኔ አድነኝ እያልክ ትጮህ አለ ያኔ ማንም ይሰማ አይደለም ይባል ነበርና ብዙ ጊዜ እነኛን ሳገኛቸው ይገርማቸዋል። አለቻ አንድ ያከስታቸው ልጅ እንደውም ብዙ ጊዜ የምትለኝ አንድ ቀን ጌታ ሲገባ ትመጣል ትለኛለችና በብዛት ሁሉም ሁሉን ባገኙ ቁጥር የራሱ ነገር ያንጸባርቃል። ምክንያቱም እዛ ቤት ስትሆኚ አለ ምንድን ነው አንቺ የሆነ ሲሆን ያለሽ የሚመስላቸው እነሱ ደግሞ በጽድቅ የሚመላለሱ ነው የሚመስላቸውና፣ ተው የክርስቶስ ብርሃን ልተመለስ ተመለስ ያለ በጨለማና የተሳሳተ መንገድ ነው ያለውና ብትመለስ ይሻላል የሚሉ ሀሳቦች ብዙ ጊዜ ይመጣሉ። ያው ብርሃን ውስጥ ጨለማ ውስጥ ማን እንዳለ ደግሞ ሌላኛው ያውቃል። እንዴት ነው ወደ ኦርቶዶክስ እምነት የተመለስከው? ጥሩ ነገር ነው። እኔ ፕሮቴስታንት እያለሁ በነገራችን ላይ እውነት ለማውራት ኦርቶዶክስ ጨለማ የምትለው ነገር ነው። እናቆኛ በብዛት በፕሮቴስታንትነት ውስጥ ስትኖሪ ስለ ኦርቶዶክስ ሲወራ የምታቂ ጣዖት አምላኪ፣ ለስዕል የሚሰግዱ እግዚአብሔርን ማመልኩና በብዙ ፍጥሯን የተካበቡ የሚለው ታሪክ አለ እና እኛም ከልጅነት ያደግ ነው፣ ምንድነው ኦርቶዶክስ ማለት ጣዖት ታመልካለች የሚለው ነው ይዘን ያደግ ነውና በብዛት የሚሰጠን ትምህርት እንደዚህ አይነት ትምህርቶች ነበሩና ከዛ መካከል ደግሞ እኔ ነበርኩ አንደኛው ጣዖት ታመልካላችሁ ከሚሉ ሰዎች መካከል አንደኛው ኔ ነበርኩ። እስከሚገባሽ እስከ አንዳንዴ እውነት ሲገለጥልሽ ሲገባሽ ነው ሁሉ ነው የምታውቂው። እና የሆነ ሰዓት ላይ በነገራችን ላይ በጣም አነብ ነበር ባይብል፣ እናነብ ነበርና ባይብል ስተዲ የሚባል አለ እና ጓደኞች ሆነ ቸርች ስንሄድ እናነባለን በብዛት እና እኛ ቸርች ውስጥ የሚደረገው አሁን ፕሮቴስታንት ቸርች ላይ ስትሆኝ ያኔ ስለነበርኩ ነው፣ እኛ ቸርች ውስጥ ምለው ፕሮቴስታንት ቸርች ውስጥ ስቴ የፎስት ፕሮግራም አለ በየጊዜው በፖስት ፕሮግራም ላይ ግራ እየተጋባው ነው ሞጣው። ምክንያቱም አጠገብሽ አረፋ ሲደፍቁ ታያለሽ፣ ሲወርቁ ሲንፈራፈሩ ታያለሽ። የሆነ ስርዓት እንደሆነ እጠይቅ ነበር። ያሲን ይባላል ፓስተር ያሲን ይባላል። እና እዛ ሙለንጌል ቸርች ፓስተር ነበርና እጠይቅ ነበርና ሪል እንደዚህ አይነት ነው መንፈስ ቅዱስ ነው ስትነካ ራስን አታውቅም የሚባል መልስ ነበር የሚሰጠኝ። እና ማን አገሮች ሾክ ያደርጉብኝ ነበር ብዙ ጊዜ። ከዛም እያለ ይሄ ነገር የሚደጋገም ነው ሁሌ በየሳምንቱ የሆነ ሰዓት ላይ የፈውስ ፕሮግራም ሲባል የሚዘል የሚንከባለል የሚወርቅ ነው የምታየው። እና ያ ነገር ያው ከልጅነታችንም እያየን ስላደግን ግን የመጨረሻ ጥያቄ የፈጠረብን የሆነ ሰዓት ላይ ፓስተር ጆሽያን ቦንክ የሚባል እዛ መጣና ስቴዲየም ውስጥ ነበረ ፕሮግራም የነበረውና አንካሶች ይዘላሉ፣ ውራኖች ይበራሉ፣ ሽባዎች ይተረተራሉ፣ ለምጻቦች ይነጻሉ ተብሎ በጣም በትልቁ ፕሮሞ ተሰርቶ ነበር። ከዛ ያ ኮንፈረንስ ላይ ከተገኙ ሰዎች መካከል ደግሞ እኔም የምን ተከታይ ስለነበርኩ አንዱ ነው የነበርኩኝና በዛ ፕሮግራም ላይ ነው የመጀመሪያ እንድወጣም የተገፋፈው ምክንያት ያች ቀን ነች እና የዛን ሰዓት ላይ አይናቸው ማያይ አንካሶች ተራ በተራ እየተባለ ይሰልፋል። ስለሌሎቹ አላቅም። በሕይወትሽ አንድ የምታገኙ ሰው ነው ትኩረት ይዘሽ ምስቢው እና የሌሎቹ የፎርስ ፕሮግራም አለፈ ዳንን ተፈወስን እያሉ ከአንካሳነት ተፈወስን ብለው የሚዘሉ ነበሩ። አይናችን በራ የሚሉ ነበሩ። የእውነት ኢብራሂምራ እነሱና እግዚአብሔር ነው የሚያውቁት። ከዛ የጆሮ ማይሰማ ሰዓት ላይ ደረሰና እሺ፣ ጆሮ ከማይሰሙት መካከል አንድኛ ነው ያስተምረን ነበር፣ ተሰልፎ ነበር እዛው፣ ቸርቾስ የሚያስተምራችሁ ዝን ላይ ምናምን ሲበዛ ሰው ወርቆ ስፒከር ላይ ምናምን እንዳይጥል ሰው ይቆም የለ እንደዛ ነበር የጠበቅነው እና ማሃል ላይ ቆሞ ነበርና ሄደ። ሌሎቹ ይጮኸዋል። በእንግሊዝኛ ነው የሚያወራው። አስተርጓሚ ያለ አንድ አፍሪካዊ። ከዛም እየተባለ እየተባለ እሱ ጋር ደረሰ። ከዛም ማይክ ይዞ ጆሮ ስር ይጮኸዋል። እሱ ምንም መልስ የሚሰጠው ነገር የለም። አሁንም ይጮኸዋል፣ መልስ የሚሰጠው ነገር የለም። ከዛን ከተወሰነ ቆይታ በኋላ በእጁ ምልክት መስጠት ጀመረ። ይሰማኛል ይላል። ከዛ መዝለል ጀመረ። እና በሳሱ ስለነበርኩኝ ምን ይታምሮ ነብኝና መጮህ ጀመርኩኝ። እንዴ ያስተማረ እንዴት ጆሮ እንደማይሰማ ይጫወል ምናምን ኮንፈረንሱን ኮንፈረንሱ ነው ረግጬ ቀጥታ ወደ ቤት ሄድኩኝ። ከዛ ነው በቃ ከገባሁ በኋላ ጋፕ ልበል እና እምነት የነበረው ፕሮቴስታንት ነው ቤት ውስጥ ብዙ ግርግር ተፈጠረ። ላይ አትምጭብኝ ቸርች የሚባል አልሄድም፣ ከአሁን በኋላ ፕሮቴስታንት የሚባል ባይኔ ማየት አልፈልግም አልኳት። ከዛን ዝም አለች። መጨረሻ ላይ ቁጭ ብዬ ራሴ ማረጋጋት ጀመርኩኝና ለመጀመሪያ ጊዜ ቁጭ ብለን ሳለን ግንቦት አንድ ክላስ ነበረን እና ከክላስ ስንወጣ አብረውን የሚማሩ ልጆች የማርያም ፕሮግራም ግንቦት አንድ እዛ መዳን ያለ የሚደረገው ቤተክርስቲያኑ መዳን ያለም ነውና፣ የማርያም ቀን በልዩ ሁኔታ ፕሮግራም አለ። ማታመራ ግብር አላቸው ህዝቡ ንፍሮ ዳቦ ምናምን ይዞ ቤተክርስቲያን ሄዳል እና እና ደርሰ ማንንም ሳያይ ተመልሰ ትሄዳል አሉኝ። እሺ አልኩኝና ልክ 11 ሰዓት ሲሆን ኳስ ልጫወት ብዬ እንደ ኳስ እንደሚጫወት ወደ ቤተክርስቲያን፣ ከዛ ልክ ስገባ የሆነ መንፈስሽ ውስጥ የሚታደስ ነገር አለና በጣም ያምራል። ቤተክርስቲያኑ መድኃኒዓለም ገዳም ነውና፣ ገባ ስንገባ የሆነ ሰላም ያለው ነገር ነው። ከዛ ሄድን መራ ገብሩ ተጀምሮ እስከሚያልቅ ቁጭ ብዬ ተመለከኩ እና አንድ አጋጣሚ ዛውኝ የሰፈር ሰው ያኛል ከዛ ወዲያውን እኔ ቤት ሳልደርስ ወሬው እኛ ቤት ደርሷል ልጃችሁ ቤተክርስቲያን ነበር የሚባል ከዛን እዛ ካለው ዳቦ ንፍሮ ቀምሰን እቤት መጣሁ። ከዛ በኋላ ካሁን በኋላ ኦርቶዶክስ ነው መሆን አልኩኝ። መጀመሪያ ያን የመጀመሪያ ጊዜ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያወኳት ግንቦት አንድ የማርያም ቀን እህ የቤተሰብ አቀባበል እንደዛስ ተምን ነበር። እ ሄጄ መጣው። ቀንማ ቤት ውስጥ ደርቢ ነበር የተፈጠረው። ማዘር በጣም ጨዎች። በቃ ዱላ ተነሳ ምናምን፣ ምን ልትሰራ ሄክ ምናምን፣ በጥርሷ ሰውነቴን እየነከሰች እሺ። እና በቃ ሌላ ታሪክ ነበር የነበረው። ከዛ መጨረሻ ላይ ኳስ ጫውት ከጓደኞቼ ጋር ሄጄ ነው አልኩኝ። ከዛ ለምን ይክ ምን ትሰራለህ? እሱ ጋ ምን ልትሰራ ሄክ ምናምን አለች። ከዛ መጨረሻ ላይ እስቲ ዞር በይ ይልኛል ኳ መጨረሻ ላይ በቃ የመፍትሄ ነው። ከጓደኞቼ ጋር ነው እኮ ደግሞ የትኛውንም እምነት ብከተል የኔ ፍላጎት ነው፣ አንቺ አይደለሽ በእኔ መንገድ መማር ያልኳት። ከዛን በኋላ እቤት ውስጥ ጫና ነበር እ ጫናዎቹን ግን መቋቋም እንደነበረብኝ ተረዳው። ከዛ ጊዜ በኋላ ህጻናት ወጣቶች ሰንበት ትምህርት ቤት አለ አይደለም። ለመጀመሪያ እንደገባው እዛ ሂጅ ተመዘገብኩኝ። ከዛን ስመዘገብ መጀመሪያ ስለእምነቷ ማወቅ አለብህ ተባልኩኝ። ከዛን እነኝ የቤተ ክርስቲያን ስርዓቶችን ተማርኩኝ። ከዛን እያለ ህይወቴ መቀጠል ጀመረ። የሆነ ሰዓት ላይ ክረምት ላይ እንዳለ ድቁና ተማሪ ይበዛል ክረምት ላይ እና ክረምት ሲገባ ድቁና ተማሪ መማር በሚጀምርበት ሰዓት እኔም ተቀላቅዬ መማር ጀመርኩኝ። ከዛ በኋላ ምናለች መጨረሻ ጎበዝ ተማሪ ነበርኩና በትምህርቴ በል እንግዲህ የቄሶችን ዘኬ ለምደ ማየብ እንዳትሆን ዘኬ ለመደ ሰው ትምህርቱ ላይ ወደኋላ ነው የሚቀረው። ስለዚህ በቃ ቤተ ክርስቲያን ሄድ አልከለከለም፣ ግን አሁን እየተማርክ ያለው ነገር አቁሚ አለች። እኔ ደግሞ በጣም ፍላጎት ነበረኝ እና ዲያቆን ነው የሚሆን ገና ሲወራ ራሱ ስሙ ደስ ስለነበረ አይ ችግር የለውም እኔ ዲያቆን እሆናለው። እንደውም ከፈለኩ ትምህርቴን አቆማለሁ ዲያቆን ነው የምሆነው አልኩኝ። ያኔ ቤት ውስጥ አለ መግባባት ተፈጠረ። ቤቱን ለቅቄ ቤተ ክርስቲያን ገባሁ እና እዛ ስንማር ገዳም ላይ ሲሆን መቃብር ቤቶች አሉ ቤተ ክርስቲያን ላይ እና ይሰጥሻል እያደርሽ መቃብር ቤት ውስጥ እማሪያለሽና ትምህርት ጀመርን። ድቁና ምናድሮ እዚያው መቃብር ቤት ነው። በሳምንት አንድ ቀን ነው ቤት መሄደው። አልሄድም ጭራሽ። ወይ ወርቀን ከቀዳሴ በኋላ ምናምን ነው መሄደው። ክላስም ከቤተ ክርስቲያን ወጥቼ ቀጥታ ትምህርት ቤት በዚያው ነው መሄደው። ከዛ እያልኩኝ እየተማርን ከሁለት ዓመት በኋላ ተመረን ድቁና ተቀበል